የመደብ ልዩነት በቃ በቃ ጥጋበኛ ሆኖ አለ። በቃ ያም ደግሞ የእኛ አባት ኃይለኛ ነው። እገለዋለሁ፣ ጨርሰዋለሁ፣ ነፍሱን አጠፋለሁ ብሎ በቄስ በመለኩስ የተይዞ በቃ ይሄን ሀገር መልቀቅ አለበት ተብሎ ለቆ እዚያ የሽፍት ሀገር ሂደን አደግን ማለት ነው። እዚያ በማደጌ ደግሞ በጣም አንቬሪ ሀፒ በጣም ጀግና አርጎኛል። እ ከርነዋር የተባለች የገጠር ከተማ ነው የተወለድኩት። በጣም ጀግና ባሩድ እየሸተተ ነው ያለው። ሰው ሲሞት በቃ ጧጧ ሰው እኛ በር ላይ ይሞታል። ሰው መሞት ለእኔ አይ ዶንት ኬር ጭንቅላቱ ፈልጠውት እዚህ አምጥተው ባለደ ምናም ብለው ሽፍት አገለው ይሄዳሉ። ሁልጊዜ የእኛ እናት መከረኛ ናት፣ ተነስታ ዋይ ይ እጅ። ይሄንን የጎጃም ሴት ታውቃላችኋል? ነጠላዋ እንዲህ አርጋ ወይ በቀሚሷ ላጥ ይሄ ይነሳል፣ ታውቃላችሁ? በጣም የሚገርመው ደግሞ አይጠቁርም፣ ቀይ ነች። ግጥም ይላል እና እኔ እዚያ ነው ያደግኩ፣ ማይ ፍሬንድ። ማንንም አልፈራ። ጥይት እንዲህ እየተተኮሰ እየተንገዳገደ ከርቀት እየተተኳኮሰ ሲገደል ባይ ያየው እያ እያደኩ ነው ማይ ፍሬንድ። ጥይት ለእኔ እዚህ ጋር አሁን ብትተኩስ ለእኔ ምንም አይመስለኝ፣ ጅራፌ የጮኸ ነው የሚመስለኝ። አይተ ከሆነ አንዴ ላይብ እየሰራሁ የዚህ ሀገር ፖሊስ አላየህም እንዴ እኔ መስያቸው ጥቁር ዘራፊ ይመጥ ሊመቱኝ እንደዚህ አታስታዊሱ ላይ ምንም አልመሰለኝም። ላይብ ኦን ነበራ ሽጉጥ እንዲያርገ ይዘው ሲመጡ ሁለቱ ነው ሴት እናዋል ምንም አልመሰለኝም። ዋቺ ሂዶ ነው ያልኩት። ምን አባት ፈረ አስተዳደግ ነው ማይ ፍሬንድ። እኔ ወንድሜ የግብጡ አረቄ እየጠጣው ያደግኩ ሰው። ግብጡ አረቄ ማለት ራሱ ወንድ ነው፣ ወንድ የሆነ ነው የሚጠጣው ግብጡ አረቄ። ዝም ብሎ ተራ ሰው አይጠጣውም። ባይዞኝ የደብረ ብርሃንና የምናምን የኮሶ አረቄ እንዳይመስል፣ ግብጡ አረቄን ጀግናው ጀግና ብቻ ነው የሚጠጣው። አንድ የግብጡ አረቄ ሁለት መለኪያ ከጠጣህ በአየር ላይ ልትጓዝ ትችላለህ። እኔ ግን ቁጭ ብዬ የግማሽ ጠርሙሰን አንዷን ሙሉዋን ጠጥቼ ያደግኩ ሰው እያልኩ ሐያል እና ወንድሜ እኔ አራድ ነኝ፣ እና መጥተስ አትሳፈጠኝ። ማንንም አልፈራም። እዚህ ከተማ ውስጥ አሁን ባና ተዘቅዘቅ ነው ምለሆን ምንም የምፈራው ነገር ፖሊሲ ምጣ ምናምን አይዶንኬ። እፊቴ ላይ ካገኘ ለምለምጥልሉ ምንም ጥርጥር የለኝ። አጠፋ ነፍስን ወደ ሰማይ ልክላሉ። ሰባተኛ ሰማይ ነው የምታገኝ። አስክሬን ማዘጋጃ ይቀብርላሉ። ይሄ እንደዚህ ነው ያውቃሉ። አሁን እዚህ ከተማ ማንም አይሳፈጥ። ለምጫው ነው የምሄድ። ጣጣ የለኝ። ምንም ምንም ትዕግስት የለኝ። በክብሬ ላይ የሚመጣ በማንነትቴ ላይ በሚስቴ በእኔ ላይ እየመጣ ሰው ያበቃለታል፣ ምንም ጥርጥር የለኝም። ቄራ ራሷ አንድ የስፖርት ቤት አሁን በጣም የታወቀ ፍሬ የሚባልን በአንድ ነው ከዚህ እስከዚህ ሰንጥቄ ነው ቁጭ ያረኩ በሚስቴ ስለመጣ ነው። አያውቃት አይኗ ተልቅቅ ጸጉሯ ብዙ በጣም ብዙ ስለነበር ጠይምናት እና ፈልጓት አለቅ ሰውዬውን ሲሉት ምን አባት ነህ እኛ ነን ምናምን እያለ አምስት ፓስታ በአስራ ስድስት አቮካዶ አንዴ ቁርስ የሚበላ ነው። አስቡ ታውቁታላቸው። የፍሬም የአሩሲ ሰው ነው ምናምን እናቱ ጠንቋይ ምናምን ነገር ነበሩ መሰለኝ ምናምን ምናምን ናቸው፣ እና ወንድ አጎቶች ደግሞ እነ ሳምሶን የሚባሉ ቀበሌ እየሰሙ ነው። ሳምሶን አይ ላፍ ሳምሶን ያክስቱ ልጅ ሳምሶን በጣም የሚገርም ነው። ወሎ ላይ ደሴ ላይ በጭ በታት ነው የመጡ ወንድማማቾች ናቸው። እንግዲህ እነሱ እኮ ናቸው ወንድሞች

ቆሻሻው ልነግራቸው አልችልም። እዚያው ውስጥ ከተትኩት ጠቅልዬ ጠቅልየ ቢጫ ጃኬት ነበረ፣ በጣም የብርድ ጃኬት። ያዘው፣ ያዘው፣ ልገለው ነው። በቃ መሞት አለበት ይሄ መሞት አለበት። ያዘው፣ ያዘው፣ ያዘው፣ ያዘው። ምን በቃ ሰፈሩ ተቀወጠ። በቃ እሱን ማን ይነካል? ማን ይነካል? ያንን መንካት ማለት እንዴት አርገ ትነቀዋል

አስቀዝኝ የኔ ቅሰና እየሰማ ነው። በሚስቴ ከመጣህ አለቀልህ። እዚህ ሀገርማ ምንም የለም፣ ጥይት ብቻ ነው የሚከተልህ። ቦክስ ምናምን እንደሱ እንደ ኤፍሬም አመልጣለሁ ብለህ እንዳጠራጠህ እንዳትሞክል፣ ጥይት ነው የሚከተልህ። ምንም ነገር ግንባርህ ላይ ብቻ ጥይት የሚሰካልህ፣ ሌላ ነገር የለም። ለምን እንዲህ ያረኩራም ጥያቄም የለም። ዝም ብሎ እንደመጣው ድርግም ነው ማድረግ። አስረግጬ ነው። እና በኋላ አንዴ ቤት አማራ ሰው ነበረ እንድሪስ የሚባል በጣም ደስ የሚል ሰው ነው። መላጣውን ካወቃችሁ እዚህ አካባቢ በጣም እንትን ነው፣ ብሮከር ነው፣ ደላላ ነው ምናምን ገንዘብ አለ በጣም ጎበዝ ነው፣ ያራዳ ልጅ ነው፣ መላጣ ነው ምናምን ደስ የሚል ሰው ነው፣ ያጎቴ ጓደኛ ነው። ከዚያ ታረቁ ተብሎ አንድ ቀን ለካ ጩቤ ይዟል። ይህ ታረቁ ታረቁ ምናምን ምናምን ተብሎ ይቅር በለው ምናምን ተባለ። እኔ ቀድሜ ማለት ስለተመታ ያው ይቅር በለው ምናምን፣ ከዚያ እሱ ይቅር በለው ብሎ ዝቅ ብሎ ይቅር በለው ብሎ በሱ ኪበጩ ያልሰካልኝ አየው ጩቤው ረጅም አለመሆኑ አጭር ነው። አየህ ጠንካራ ጃኬት ስላደረኩ ጨርዳደደደብሎ የሆነ የተወሰነ ገላይ ነው ነካው። ከዚያ በኋላ እያሯሯት ሰፈሩ ሰፊ ነው። ከያዝኩት ነፍሱን እንደማጠፋው ስላወቀ ሩጫው ልነግር አልችልም። ተሯሯ ሶስት ጊዜ አዞርኩት፣ በአራተኛው ያዙኝ ማለት ነው። አሸናፊ የሚባል ሌላ አንድ የጉራጌ ልጃ በጣም ደስ የሚል እሱ ደግሞ ይሄን ነው የሚያክለው ይሄ እሱን ብረት ቤት አለው። ከዚያ እኔን ለካ እሷ ምትንሽ አለ አይደለም። ከዚያ ኛ ሆነ ይሻላል አይነት ያዘኝ። በቃ አቁም ተብላል ምናምን እሱን አንስቼ፣ የጎጃም ሰው ታውቃለህ። ትግል ታሪክ ለአንዳንድ ልንገራቸው ብዬ ነው። ዝም ብለህ መሳፈስ ለሌለብን ሰው ማወቅ አለብን። እኔ እና እሱ ይሄው እየሰማ ነው። አሹ በጣም ነው የሚያምሩ ያሹ ቤተሰቦች ደስ ይላሉ። ጋሽ ባዩ ልጆች በጣም በጣም ጉራጌዎች ናቸው፣ እንዴት እንደሚያምሩ ሁለቱ ደግሞ የሱ ታላቆች ጓደኞች ናቸው፣ እና ያኛው ትንሹ በጣም ትቢተኛ ነው። ያዘኝ ያዘዋችሁ ምናምን ሲባል ንቆ ነው ለካ ጫምደድ አድርገ አምስት ሰው ነው የሚያክል እንዲህ ነው የሚያ ምናምን ብሎ ነው ያዘ። እሱን በአናቱ ሰጣለ። ሆዱ ላይ ቆንኩበት። ለቃቃውስ ስልጋ የእናቱ ነው የምገለው። እንደገና አስለቁኛል። ከዚያ በኋላ ጠፋ ልጁ። በቃ እዚህ ሰፈር መቀመጥ የለበትም ተብሎ ኤፍሬም ጠፋ፣ ለቆ ሄደ። የሚገርማቸው በ24 ሰዓት ውስጥ ዊዝን ቶኒ ፎር አወር ተባል። እዚህ ካለ ይገድላል በቃ ጠፋ፣ ጠፋ።